ማልደው ወደ መጠጥ ቤት የሚሄዱ አሁን አንዳንድ ሰው ታያላችሁ። በቃ ሌላው ስራ የሌለው እስኪመስል ድረስ በያዘ ጥሪት ቤተሰቡን መርዳት፣ ልጆችን ማሳደግ፣ ልጆችን ማስተማር፣ ምጽዋት መስጠት፣ ቤተ እግዚአብሔር ማሳነጥ ሲገባው እንደተነሳ ወደ መጠጥ ቤት የሚሄድ ሰዋል። አሁን አሁን እንደው ማልዳ ሶስት ሰዓት ላይ ሰካራም ሰው ለማየት የደረስንበት ሰዓት ላይ ነው። ስካር ላይ በሆንበት ሰዓት አይኖቻችን የማይጠቅም ነገርን ይመለከታል። ወደ ዝሙት እንመለከታለን፣ ወደ ዝሙት እንገፋፋለን። ኃጢአት ወደ መስራት፣ ሰውን ወደ መግደል፣ ገንዘቡን ወደ መቀማት፣ ሰውን ወደ ማማት ነው። አሁን ሰው ስታዩ መጠጥ ቤት ሰው የሚታማበት ተሰብስቦ አንዱ ስላንዱ የሚያወራበት ሰውን ወደ ማማት፣ ወደ ብዙ ኃጢአቶች የሚወስድን መጠጥ ነው ማለት ነው። በስመ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች ሁላችሁም በአብ ወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ። አሜን እግዚአብሔር አምላካችን ዛሬም ዘወትርም ለዘላለሙ ስሙ የተመሰገነው። አሁንም እንደተለመደው አንድ መርሃ ግብር ይዘንላችሁ መጥተናል። እንግዲህ ዛሬም የምንነጋገረው በአባቶች ፍትሐ ነገስት አንቀጽ 50 ላይ ስለ ስካር አንስተን እንነጋገራለን። ስካር በቤተ ክርስቲያን እንዴት ነው? አባቶች በፍትሐ ነገስት ስለ ስካር ምን ተናግረዋል? የሚለውን አንስተን እንነጋገራለን። እናንተም ይህንን ቪዲዮ እስከ መጨረሻው ድረስ በመከታተል እንዲሁም ቻናሉን ሰብስክራይብ እና ላይክ ሼር በማድረግ አገልግሎታችንን እደግፉልን። እንግዲህ ስለ ስካር አንቀጽ 50 ላይ አባቶች ቀደም ብዬ እንደነገርኳችሁ በሰፊው ዝርዝረው ተናግረውታል። ስካር እንዴት ነው ስካር በቤተ ክርስቲያን እንዴት ይታያል የሚለውን ስካር በቤተ ክርስቲያን እጅግ የተወገዘ ነገር ነው። በነገራችን ላይ እዚህ ላይ ብዙ ጊዜ ሰዎችን የሚያምታታ አንድ ነገር አለ። እሱም ነገር እንመልከተው። ስለ ስካር ስንናገር ብዙ ጊዜ ስለ መጠጥ የምንናገር የሚመስላቸው ሰዎች አሉ። በቤተ ክርስቲያናችን ስካር እንጂ መጠጥ የተከለከለ አይደለም። ማንኛውም ሰው መጠጣትም አለመጠጣትም ይችላል። ስለዚህ አብዝቶ እንዳይጠጣ ወደ ኃጢአት እንዳይወድቅ ነው እንጂ አንድ ሰው ሰክሮ ቤተሰቡን ማስተዳደር አቅቶት ልጆቹ ከወዳና ላይ እንዳይወጡ ነው እንጂ መጠጥ መጠጣት በራሱ ኃጢአት አይደለም። ይህንንም ሰለስቱ ምዕት መጠጥን የምንከለክላችሁ ኃጢአት ነው ብለን አይደለም እግዚአብሔር ሰው ደስ እንዲሰኝበት አድርጎ የፈጠረውን ነገር ኃጢአት ነው ማለት በራሱ ሌላ ኃጢአት ስለሆነ ማለት ነው። ስለዚህ ስለ ስካር ስንነጋገር አብዝቶ ስለመጠጣት እንጂ መጠጥ ስለመጠጣት እንዳልሆነ ከወዲሁ ግንዛቤ እንድትወስዱልን እንፈልጋለን። እና ስካር የተከለከለ ነገር ነው ብለናል። በመጀመሪያ የከለከለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሉቃስ ወንጌል ምዕራፍ 21 ቁጥር 34 ላይ እንዲህ ብሎ ተናግሯል። ለነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርም በማሰብ እንዳይከብድ፣ ያቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ ይላል። በመጠጥ ብዛትና በስካር በስካ ስለ ትዳርን በማሰብ አትጨነቁ ብሎ ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ላይ ነግሮናል። ያቺ ቀን ድንገት እንዳትመጣባችሁ የተባለች ዕለተ ሞታችን ወይም ዕለተ ምጽአት ስለሆነች በስካር ላይ ሆነ ስለትዳር ስለ ትዳር በማሰብ ስለ ዝሙት በማሰብ ያቺ ቀን እንዳትመጣብን መጠንቀቅ እንዳለብን ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ላይ ነግሮናል። ቅዱስ ጳውሎስም አንደኛ ቆሮንቶስ ምዕራፍ ስድስት ቁጥር አስር ላይ የተናገረው ነገር አለ። ምን ይላል? ሌባዎች፣ ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱም ይላል። ተመልከቱ። እዚህ ላይ የዘረዘራቸው ምንድነው ያለ? ገንዘብን የሚመኙ ማለት የራሳቸው ያልሆነውን ነገር ከሰው ለመቀማት ከሰው ለማግኘት የሰውን ገንዘብ ለመውሰድ የሚመኙ። ከዚያ ሁለተኛ ሰካሮች አሉ፣ የሚሰክሩ ሰካሮች። ተሳዳቢዎች፣ ወይም ነጣቂዎችና ተሳዳቢዎች ማለት ሰውን የሚያዋርዱ ሰውን የሚሳደቡ፣ ነጣቂዎች የተባሉት ደግሞ ሌባዎች ናቸው። እነዚህ የተዘረዘሩት ነገሮች የእግዚአብሔርን መንግስት አይወርሱም ተብሏል እና ከእነዚህ ከተዘረዘሩት ውስጥ አንዱ ምንድነው ሰካሮች ተብሏል። ሰካራ መሆን የእግዚአብሔርን መንግስት እንዳንወርስ ያደርገናል። ስለዚህ መስከር አያስፈልግም። በመስከር ልባችሁ በመንፈስ ቅዱስ እንጂ በወይን ብዛት በመጠጥ አይሞላ፣ ብሎ ሐዋርያው ቅዱስ ጳውሎስ እንደነገረን። ስለዚህ የእግዚአብሔርን መንግስት አይወርሱም ብሎ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 10 ላይ ስለተናገረ ከስካር መጠበቅ አለብን፣ የእግዚአብሔርን መንግስት የምንሻ የምንፈልግ ከሆነ ማለት ነው። እንግዲህ ትንቢተ ኢሳያስ ምዕራፍ 5 ቁጥር 11 ላይ የተነገረ ነገር አለ። ምንድን ነው የሚለው? ስካርን ለመከተል በጠዋት ለሚማልዱ ወይን ጠጅም እስኪያቃጥላቸው እስከ ሌሊት ድረስ ለሚዘገዩ ወዮላቸው ይላል። ማልደው ወደ መጠጥ ቤት የሚሄዱ አሁን፣ አንዳንድ ሰው ታያላችሁ። በቃ ሌላ ስራ የሌለው እስኪመስል ድረስ በያዘ ጥሪት ቤተሰቡን መርዳት፣ ልጆችን ማሳደግ፣ ልጆችን ማስተማር፣ ምጽዋት መስጠት፣ ቤተ እግዚአብሔርን ማሳነጥ ሲገባው እንደተነሳ ወደ መጠጥ ቤት የሚሄድ ሰዋል። አሁን አሁን እንደው ማልዳ ሶስት ሰዓት ላይ ሰካራም ሰው ለማየት የደረስንበት ሰዓት ላይ ነው። አንዳንድ ሰው ገና ከመኝታው ሳይነቃ ሌላው ሰው ሰክሮ የሚንገላጅበት ሁኔታ ስላለ፣ እና ቅዱስ ኢሳይያስ ምንድነው እያለ ያለ ስካርን ለመከተል በጧት ለሚማልሉ የወይን ጠጅም እስከሚያቃጥላቸው እስከ ሌሊት ድረስ ለሚዘገዩ ሰዎች ወዮላቸው ይላል። መሰንቆና በገና ከበሮና እምቢልታ የወይን ጠጅም በግብዣቸው አለ ይላል። የእግዚአብሔርን ሥራ ግን አልተመለከቱም፣ እጁም ያደረገችውን አላስተዋሉም ይላል በቃ መሰንቆ፣ ከበሮ፣ ክራር፣ ዋሽንት ወዘተ ከዚህ ጋር ታጅበው የእግዚአብሔርን ሥራ ግን ረስተው እግዚአብሔር ያደረገላቸውን ቸርነት እግዚአብሔር የሰጣቸውን ቸርነት ይህንን ሁሉ በመተው በመጠጥ ቤት፣ በጠጅ ቤት ጊዜያቸውን የሚያሳልፉ ሰዎች ወዮላቸው ይላል ትንቢተ ኢሳይያስ ምዕራፍ አምስት ቁጥር 11 ነው። ስለዚህ ይህንን በማስተዋልኛ ከስካር መጠበቅ አለብን ማለት ነው እንግዲህ ሰሎሞንም የተናገረው ነገር አለ። መጽሐፈ ምሳሌ ምዕራፍ 23 ቁጥር 29 እስከ 35 የተናገረው ነገር እንደዚህ ይላል። ዋይታ ለማን ነው ይላል፣ ሀዘንስ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የአይን ቅላትስ ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን ይላል። ሀዘን የሚያስፈልግ፣ ዋይታ የሚያስፈልግ፣ ጩኸት የሚያስፈልግ፣ የልብ ቁስለት የሚያስፈልግ የወይን ጠጅ በመጠጣት ለሚዘገዩ ሰዎች ነው። የተደባለቀ ወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለም ይላል። እንደውም ምን ይላል? ወደ ወይን ጠጅ አትመልከት፣ ወደ ወይን ጠጅ አትመልከት በቀላ ጊዜ መልኩም፣ በብርሌ ባንጸባረቀ ጊዜ፣ እየጣፈጠን በገባ ጊዜ፣ በኋላ እንደ እባብ ይነድፋል እንደ እፉኝትም መርዝ ያፈሳል ይላል መጠጥ እውነት ነው። እንደ እባብ ይነድፋል። ሰው ከሰው ጋር የሚጣላ በመጠጥ ነው። ሰው መቼም እንደምታውቁት መጠጥ ሲጠጣ ደካማ የነበረው ኃይለኛ ነኝ ይላል። ገንዘብ የሌለው እኔ ሀብታም ነኝ ይላል። እንደውም አንድ የሚነገር ታሪክ እኮ አለ አይደል። አንዱን ሰው አንዱ ይመክረዋል። እባክህ አትጠጣ፣ እንደ አንተ እኮ እስከዛሬ መጠጥ ባትጠጣ ኑሮ ይህን የመሰለ ሕንጻ ተሰራ ነበር ይለዋል። አንዱ እየመከረው በኋላ ያሰከረው ምናለው አይ እውነት እና ይህን የመሰለ ህንፃ ደክም የሰራ ነበር። ነገር ግን ዛሬ ሶስት ስጠጣ ይህ ህንፃ የሊሆኗላል ሶስት ከጠጣሁኝ ይህን ይመስለኛል ብሎ የተሳለቀበት ነገር አለ እና ገንዘባችንን በማጥፋት ከሰው ጋር በመጣለፍ ው እንደ እፉኝት መርዝን ያፈሳል ነው ያለ። መርዝ ሆኖ ራሳችንን ስለሚገለጥ ከመጠጥ መከልከል እንዳለብን ሰሎሞንም ይናገራል። አይኖቹ ጋለሞታዎችን ያያል፣ ልብህም ጠማማ ነገርን ይናገራል ው ስካር ላይ በሆንበት ሰዓት አይኖቻችን የማይጠቅም ነገርን ይመለከታል። ወደ ዝሙት እንመለከታለን፣ ወደ ዝሙት እንገፋፋለን። ኃጢያት ወደ መስራት፣ ሰውን ወደ መግደል፣ ገንዘቡን ወደ መቀማት፣ ሰውን ወደ ማማት። አሁን ሰው ስታዩ መጠጥ ቤት ሰው የሚታማበት ተሰብስቦ አንዱ ስለ አንዱ የሚያወራበት ሰውን ወደ ማማት፣ ወደ ብዙ ኃጢያቶች የሚወስድን መጠጥ ነው ማለት ነው። ስለዚህ ያንን ነው እየተናገረ በባህር ውስጥ እንደተኛ ትሆናለህ በደቀልም ላይ እንደተኛ በባህር ላይ እንደተኛ ሰው ትሆናለህ፣ ትሰጥማለህ ማለት ነው። ወደ ኃጢያት መቱኛውም አልተሰማኝም፣ ጎሰሙኝ አላወቅኩም፣ መቼ እነሳለሁ ደግሞ ጨምሬ እሻታለሁ ትላለህ። በቃ ቢመክሩት ቢያስተምሩት የማይሰማ ይሆናል ማለት ነው። ስለዚህ መጠጥ በዚህ ልክ ከጌታ ጀምሮ ሌሎችም በብሉይ በሐዲስ እንደዚህ አድርገው አውግዘውታል። እንደውም ምንድነው ከመጠጥ የእባብ መርዝ ይሻላል ይላል ሰለስቱ ምዕት ከመጠጥ መጠጥ ጠጥተህ ከምትሰክር አለ እባብ ቢነድፍ ይሻላል። ለምን ሲባል እባብ አንድ ቦታ ከነደፈህ አለ፣ አንድ ቦታ ከነደፈህ እዚያ ላይ ከነደፈበት ቦታ ከፍክ ከፍ ብለው አጥብቀው ካሰሩት አለ መርዙ ወደ ሌላው አካል እንዳይሰራጭ አድርገዋል። መጠጥ ግን ጠጥተህ ከሰከርክ ስካሩን ከአንድ ቦታ ወደ አንድ ቦታ እንዳይሄድ ማድረግ አይቻል። መላካልህን ይቆጣጠርሃል። ጠንካራ የነበረው ይልፈሰፈሳል። ማገሩ እህ ሳጠረው ሌላው ነገር ዘንዶ መስሎ ይታየዋል ተራራ መስሎ ይታየዋል። ምድር ትዞርበታል። ራሱን መቆጣጠር አይችልም። ክብሩን ያዋርዳል። ጉስቁልና ያገኘዋል። በሰዎች ፊት የተናቀ ይሆናል። በተለይ የሃይማኖት አባት ከሆነ ሃይማኖቱን ያሰድባል። እሊ ክርስቲያኖች ሰካራሞች ናቸው። ዛሬ ታውቃላችሁ በየሶሻል ሚዲያ ምን እንደምንባል በመጠጥ መጠጥ የኦርቶዶክስ ነው እስኪባል ድረስ ማለት በእውነት እና ከዚህ ሁሉ ለመዳል ከመርዝ የባሰ ስለሆነ መጠጥ መጠንቀቅ አለብን። አብዝተን እንዳንጠጣ አብዝተን እንዳንጠጣ። እና ስካር ወደ ዝሙት ዝሙትም ወደ ጥፋት ይወስድሃል ብለዋል ሰለስቱ ከዚያው ንቀጻም ሰ አንድ ላይ። ስካር ወደ የት ይወስዳል? ወደ ዝሙት። ዝሙት ስትሰራ ደግሞ በነፍስም በስጋም ትጠፋለህ። በስጋም ትጠፋለህ ማለት የዚያች ሴት ባል ወይም የሆነ ሰው መጥቶ ሊገልህ ይችላል። በነፍስም ትጠፋለህ ማለት ደግሞ ገሃንም ትወርዳለህ ማለት ወደ ጥፋት ያደርሰናል ማለት ነው እና ዮሐንስ አፈወርቅ እንደውም ምንድን ነው የሚለው ዮሐንስ አፈ ወርቅም ስካርን የፈቃድ እብደት ይለዋል። ስካር የፈቃድ እብደት ነው። ወድልም እናርጉ አንድ ሰው ሊጠጣና ሊሰከር ኸደ ማለት ነው። ማለት ባጭሩ ምን ማለት ነው? ዛሬ ማበድ እፈልጋለሁ፣ እብድ መሆን እፈልጋለሁ ብሎ ወሰነ ማለት የፈቃድ እብደት ማለት ይኸው። ብዙዎች እብድ ሆነው ታመው የምናያቸው ያለፈቃዳቸው ሰይጣን ህልናቸውን ተቆጣጥሯቸው በተለያየ ምክንያት አብደው ወሻሻ ሲለቅሙ፣ ፔስታል ሲለቅሙ፣ ያልሆነ ስራ ሲሰሩ እናያቸዋለን። በእነዚህ ሊታዘንላቸው ይገባል ራሳቸውን መቆጣጠር አቅቷቸው ነው ሰክሮ የምናየው ሰው ግን ወዶ ፈቅዶ ያበደ ሰው በእውነቱ እንዲህ አይነቱ ሰው ሊታዘንለት ራሱ አይገባም ሊመከር ሊገሰጽ ይገባል በእርግጥ ምክንያቱም ቅዱስ ዮሐንስ አፈወርቅ ምንድን ያለው ስካር የፈቃድ ውደት ነው ወደ ፈቅደህ ልበድ ብለህ ጨርቄን ልጣን ልውደቅ ልዋረድ ብለህ ራስ አስበ በራስህ ገንዘብ የምታመጣው ጉስቁልና ስለሆነ ማለት ነው ስካር ማዘውተርም ለኃጢአትና ለተናቀው ነገር ሁሉ ምክንያት ይሆናል ቅድም ያልነው ለሁሉም ነገር ምክንያት ይሆናል፣ ስካር ማዘውተር ማለት ነው። ስካርን ማዘውተርስ በፈላስፎች መጽሐፍ እንደተነገረ አለ እንደው እንኳን በመንፈሳዊ መጽሐፍ ፈላስፎች እንኳ በሥጋዊ ምን ምን ችግር እንደሚያመጣበት ቅዱስ ዮሐንስ አፈወርቅ እንዲህ ይዘረዝረዋል። መንቀጥቀጥን፣ የልብ ጥፋትን፣ ሳንባ በሽታን፣ በድንገት መሞትን፣ ተቅማጥን፣ መቃጠልን፣ የአንጀት ድርቀትን የናላ ማበጥን፣ ለመናገር አለመቻልን፣ ከፍ ካለ ቦታ መውደቅን፣ ከጥልቅ ጉድጓድና ከተቆፈረ ጉድጓድ መውደቅንም ያመጣል። እንዲያው መንፈሳዊ ላይ ሳንደርስ እንኳ ስጋዊ እንኳ ሆነን ምን ያህል በሽታ እንደሚያመጣብን ተመልከቱ። ለመናገር አለመቻል እንኳ ያው ታውቁታለች። የተጣሰው አንድ ነገሮችን እንኳን አከረው ነው መናገር አይችልም አይችልም ሲጀመር አፉ ይታሰራል አፉ ዲዳ ስለዚህ ቅዱስ ዮሐንስ አፈወርቅ ምናል እነዚህ ሁሉ ችግሮች ያመጣብናል። ስለዚህ ከስካር መጠንቀቅ አለብን ወገኖች። እና ይህ ሲባል ምን አለ መሰላችሁ መቼና እንዴት እንጠጣ ነው ማለት ትልቁ ነገር። እንዲህ ከሆነ በቃ እንዲህ ከሆነ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ ያለው ነገር አለ። ህዳጠ ወይ ነው ተወስፍ በእንተማ መከብድከ ወበእንተ ደው የከዘዘልፍላ ስለሆነ በሽታ ስትል ውሃ ብቻ አትጠጣ ጥቂት ወይን ጨምረህ ጠጣ ብሎ መክሮታል። ይሄ ምንድነው? በሽተኛ ስለነበረ ቅዱስ ጥሞቴዎስ የወይን ጠጅ በትንሹ ሲቀም ሲሻለው ነበርና ለዚያ እየመከረው ምን ለማለት ተፈልጎ ነው? እዚህ ላይ በመጠናችን ልክ መጠጣት እንችላለን። በቃ ያለ ልክ አንጠጣ እንጂ በልካችን እንጠጣ እስከምንችለው ድረስ እግዚአብሔርንም ሰውንም ለማሳዘን እስከማንደርስበት ጊዜ መጠጣት እንችላለን። ይሄ የተፈቀደ ነው። ምክንያቱም ወይን ያስተፌስ ልበሰ ብሎ ቅዱስ ዳዊት ተናግሯል። ወይን የሰውን ልቡና ደስ ያሰኛል። ምንም ምስጢራዊ ትርጉምም እንዳለው ሆኖ ወይን የተባለ ኢየሱስ ክርስቶስ መሆኑ ሌላ ሐተታ አሉ። በአጭሩ ግን ወይን እስመለህዙናን ተሰራ ያስተይ ወይን ይላል። ያዘነ ሰው እንኳ ወይን እስጠጣ ይደሰታል፣ በመጠኑ ማለት ስለዚህ በመጠን መጠጣት አለብን። ሐዋርያትም በመጻሕፍት ያሉት ነገር አለ። ኃይለኛና ቁጡ ሰው ጥበብን እንዳይረሳት ወይን አይጠጣ ብለዋል። ሐዋርያት ደግሞ ምንድነው ያሉ? በተለይ በተለይ እዚህ ጋ ለይቶ የሚሰሯቸው ዳኛዎች ዳኛዎች ዳኛ የሆኑ ሰዎች ፍርድ ቤት ገብተው የግራና የቀኝ ተመልክተው ለተበደለው ፈርደው አስክሰው አስመልሰው የሚሰዱ ናቸውና በመጠጥ ምክንያት ፍርድ እንዳይጓደልባቸው ዳኛዎች በተለይ በተለይ ወይን ጠጥተው ወደ ስራ ቦታ መግባት ፈጽሞ የተከለከለ ነው ብለዋል። በእውነትም ሊፈርድ አይቻለውም። ያው ምክንያቱም በወይን መንፈስ እንጂ በራሱ መንፈስ መፍረድ ስለማይችል ማለት ነው። ይህም ማለታችን አሉ ሐዋርያ፣ ይህን ማለታችን ግን ፈጽመን ወይን ከመጠጣት እኛ የምንከለክላቸው አይደለን ው ፈጽመን ወይን ከመጠጣት እኛ የምንከለክላቸው አይደለም። እግዚአብሔር ሰው ሊደሰትበት የፈጠረውን ልንንቅ አይቻልምና እግዚአብሔር የፈጠረው ነገር በሙሉ መልካም ነው። ስለዚህ ያን እግዚአብሔር የፈጠረውን ነገር መናቅ አንችልምና በዚህ ምክንያት ልንከለክላቸው አንፈልግም አሉና ብዙ እንዳይጠጡና እንዳይሰክሩ ተናገርን እንጂ፣ አዎ አብዝቶ መጠጣትን እንጂ መጠጣትን አልከለከልንም ነው እያሉ ያሉ መጻሕፍት ለስካር ወይን አይጠጡ አሉ እንጂ ወይን አይጠጡ አላሉምና። ምክንያቱም እንዳይሰክሩ እንጂ ወይን እንዳይጠጡ መጻሕፍት አልከለከሉም። ለካህናትና ለምእመናን በአንድነት ይህንን እንነግራቸዋለን ብለው ሐዋርያትም በዲድስቅልያ በመጽሐፋቸው እንደዚህ ብለው ገልጸውልናል። እና በዚህ ልክ ነው በአጭሩ ጠቅለል ስናደርገው ሐሳባችን እንዴት መጠጣት እንዳለብን ራሳችንን ሳናስነቅፍ፣ ሃይማኖታችንን ሳናስነቅፍ ቅዱስ ኢሳይያስ እንደተናገረው ወይ ለክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር ይላል። በእናንተ ምክንያት እግዚአብሔር ይሰደባል ብሎ የተናገረው ነገር አለ። በእኛ ምክንያት እግዚአብሔር እንዳይሰደብ ጠጥተን ስንወድቅ አይተው እ ክርስቲያኖች ሰካራሞች ናቸው ብለን የፈጠረን እግዚአብሔር ተብለን የፈጠረን እግዚአብሔርንም እንዳናሰድብ መሆን ያስፈልገናል። ባጭሩ አበው ፍትሐ ነገስት አንቀጽ ሃምሳ አንድ ላይ ይህንን ነገር ሰርተውልናልና እኛም ይህን ነገር ተከትለን የእግዚአብሔርን ሕግ እንድንፈጽም መልካም ፈቃዱ ይሆንልን። ይህንን ተመልክታችሁ ሌላ ሀሳብ፣ አስተያየት ካላችሁ ኮሜንት በጻፊው ላይ አስቀምጥልን። በቀጣይ ይዘን የምንመጣ ይሆናል። ሰላም። እግዚአብሔር ከሁላችን ጋር ይሁን። ይቆየን።